ያለው ዶክተሩ ጭራሽ እንዳተኛ ትንቀሳቀስ በግድ ይዛቱ ጣና ያለኝና፣ እናንተን በቃ ሰልፊ እየደወልኩኝ በሙ የምር ሳወራችሁ ላድር ነው ጓደኞች መጡ። እዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው እና አይንሽን ጨፍኝ። ከዛ የሆነ ነገር አለ ፋሚሊ አንብለቅሽ ምንም አትሁን አትወድቅብኝ። ነው ፋሚሊ አላልኩም፣ መጣ አንተ ደግሞ ሁሉንም ነው እንደ ካሜራማን የምትይዘው? ኧረ እባክህ እባክህ። እና ምን ልልሽ ነው ያዘጋጀሁላት ነገር አለ። አሁንም ቢሆን እንዳት ይንጫ። አይ ሰላም ሰላም። ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልን? እኛ በጣም ደህና ነን። በአገር ውስጥም በውጭም ያላችሁ ወዳጆቻችን እንዴት ናችሁ? የተመሰገነ ይሁን። ዛሬ እንግዲህ ያው ዚዙን የማንቀሳቀስበት ሰዓት ነው። ዛሬ ወክ ይዣ ተወጣለሁ ብያለሁ። ያው ዶክተሩ በጣም መንቀሳቀስ አለባት ትንሽ እስከምጠነክር ድረስ ተንከባከባት ከጎኗ እንዳትጠፋ ብሎኛል። ያንን መርህ በመከተል አብሬያት ሆኜ ይዣት እወጣለሁ፣ አንቀሳቀሳታለሁ ማለት ነው። ከዛ በፊት ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ከፍ እንበል። ያው ወደ አዲስ አበባ እንደመጣን ታውቃላችሁ። ብዙዎቻችሁ በባለፈው ቪዲዮ ማየታችኋል፣ ምን እንደተፈጠረብን። ዚዙ ያው ወጥታለች፣ ያው ደስ ብሎናል። ያው ደግሞ ሞር ከዚህ በላይ አገግማ የተሻለ ነገር የተሻለ ቦታ ላይ እንድናገኛት የምንፈልጋት እህታችን ናት ማለት ነው። ያው ፓንዳ ዛሬ የለም፣ ያው ይህም ቪዲዮ ለእናንተ ለማድረስ ስል ቪዲዮ ሰርቼ ላችኋለሁ ማለት ነው። የዚዙ አባት በጣም እየደወለ በጣም በቃ በጣም ሲያስጨንቀኝ ነበረ። ለምንድነው ማትልኳት ምን ሆናለች? በቃ ሌላ ነገር የሆነች ነው የመሰለው የተረዳበት መንገድ ምን እንደሆነ ወይ የሰማው ነገር ምን እንደሆነ አላውቅም። በጣም በቃ ስትሬስ ውስጥ ገብቷል። በጣም ተጨንቋል። በቃ ልጅ ልጅ ልጅ ላኩልኝ ልጅ ላኩልኝ ነው የሚለው እሺ ጋሼ ምናም በቃ እያልኩኝ እኔም እንትን ልል ነው የሞከርኩት ያው መሄድ እንዳለባት መምጣት እንዳለባት ሲናገር በቃ ትንሽ ደብሮኛል ግን ደግሞ ልክ የሆነ ነገር ነው ፋሚሊ ያው እስቲ ስትመጣ ያለውን ነገር በደንብ ነግራታለሁ ያው ቀስ አድርጌ ትንሽ አየሩም ቀዝቀዝ ስላለ ይዣት እወጣለሁ ማለት ነው ፋሚሊ ሁላችሁም ለምታደርጉት ነገር ከልብ ነው ማመሰግን የምር ከጎናችን ሁናችሁ እኛም ቪዲዮ መስራት ባልቻልንበት ወይ ራሱ እየተመነጫጨቅን ለእናንተ ቪዲዮ ማይሆን ቪዲዮም ስናሳያችሁ ነበርና ለዛ በጣም አድርጌ ነው ይቅርታ የምጠይቀው። ሁላችሁም ከጎናችን ስለነበራችሁ ከልብ አድርጌ አመሰግናለሁ ፋሚሊ። እና ዚዙን እዣት ልውጣ፣ ትንሽ ጠብቁኝ። እዣት ልምጣ። ቀስ በሽ ቀስ አይዘሽ ባይዘዌ አየሩ አሪፍ ስለሆነ ወክ ማረግሽ ጥሩ ነው። አይዞሽ፣ ካሜራ ላይ እየሺ፣ እዛ ጋር ካሜራ ላይ እየሺ። ያው ፋሚሊ ይዤ ነው የመጣሁት። ወክ እያረገች ዶክተር ብሎኛል እና ወክ ላስደርጋት ነው። ከእኛ ጋር ናችሁ ወይ ብዬሽ ፋሚሊን ይጃቸውን የመጣሁት ፓንዳም የለም፣ አጋጣሚ ሆኖ ከነ ጆሲ ጋር ምናምን ሄዷል እና ሰው አስቸግር ነው ካሜራ እየቀረጸን ያለው ትንሽም ብትሆን ላሳያቸው ለፋሚሊዎች ያለችበትን ሁኔታ። ይኸው እግዚአብሔር የተመሰገነ ይሁን፣ እየለቀቀች ነው፣ እየለቀቃት ነው። ደህና ናት ግን ተመስገን ነው። እግዚአብሔር የተመሰገነ ይሁን። እንደምትይዋት ናት። ደስ ብሎኛል ግን የምር ለምን ደስ እንዳለኝ ታውቃላችሁ? ይዣት ወክ እየወጣሁ ነው። ምግብም ደህና እየሞከረችልኝ ነው ምናም ደስ ብሎኛል። በቃ አት ፈንቅት ብላልኛለችና፣ የኔ ውደት ከዚህ በላይ ተሽሉሽ ደስተኛ ምትሆኝበትን ቀንም ለማየት ያብቀኝ። ሰላም ባያችሁ እስቲ ፋንዶች፣ አሁንም ነቃ ብለሻል። ታጓታላችሁ መቼም ሰላም አለይኩም፣ እንዴት ናችሁ ፋሚሊዎቻችን? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ያው እንግዲህ የዩቲዩበር ነገር በቃ ሁሉ ነገር በቀረጻ ነው። ሊፋቱኝ አልቻሉ አልቻሉም። ፋሚሊ ስለሚያስጨንቁን ነው ባይዘው። የት አለች የት አለች የት አለች አራሳ ይሁን ስለሚሉን ነው። አዎ አፉ በይን። እንግዲህ ያው አስጨነቋችሁ፣ በጣም አስጨነቋችሁ፣ የምር እንግዲህ። ምን ላድርጋቸው? ምንም ሊሰሙኝ አልቻሉም። እናንተ ጭንቀት የማይገባችሁ ሰዎች ናችሁ። በፍጹም ጭንቀት የሚባል ነገር ማየት የለባችሁም። ግን ምን ይደረግ እኔን ከቁጥጥር ውጭ ሁኜ ነው። ብቻ ዛሬ እስኪ ሆስፒታል ከወጣኝ በኋላ ወጥቼ አላውቅም እና ትንሽ የመሰባበር ስሜት ስለተሰማ አየሩንና ምናምን ስታይ ተሰማሽ የሆነ ብዥ ብዙ ሰዓት ወይተኛለው ምናምን እና በቃ የሆነ እዚህ አካባቢ ደግሞ የወደኩበት ምናምን ይሰማኛልና ትንሽ ወቅት ማድረግ አለብኝ። ጭራሽ እንዳትተኛ ነው ያለው ዶክተሩ። ጭራሽ እንዳተኛ ትንቀሳቀስ በግድ ይዛውጣ ነው ያለኝና እናንተን በቃ ሰልፊ እየደወልኩኝ በሙ የምር ሳወራችሁ ላድር ነው እንዳት በቃ እንዳተኛ አለ። ስለዚህ ያረገ ማረግ ያለብኝ ነገር ምንድነው? ለእናንተ እየደወልኩኝ ማውራት አዳሬ ሙሉ ከእናንተ ጋር ነው የሚሻለው። እናንተ ማዳር ፍሪ ስለምትሆኑ አንዳንድ ሰዎች እንተዋወቂላ እየደውልሽላችሁ አውሪያችሁ ነው ይመክት እንዳትቸኛ ቪዲዮ ነው እናወራው። ከዚህ በኋላ የምር ግድ ነው ያስፈልጋል። ያለሽበትን ነገር ደግሞ ያው ማሳየቱ መልካም ነው። ባይ ዘ ወይ በጣም የሚወዱሽና በጣም እኔም የምር ደስ ያለኝ በቃ ፋሚሊዎች አሉሽና በእያሉበት በቃ ሰላማቸው ብዝት ይበል ክብር ይበሉልን። የምር የምር ደስ ብሎኛል። የእሷ ደስታ የእኛ ደስታ ነው ብላችሁ ከጎናችሁ ከጎኗ ነበራችሁና የምር ደስ ብሎኛል ክበሩልኝ ማርያምን ደስ ነው ያለኝ በጣም እና ዚዙጊ አንድ ነገር ልነግርሽ ነው ጓደኞቼ መጡ እዚህ ነው ህይወት ነው የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ጅና እንደዚህ በዚህ ልክ ስለሳቀሽ ግን ደስ ብሎኛል ጓደኞቼም ባተበለኝ ምንም ትበለኝ ከጎኗ እንግዲህ ጥብቅ አድርጌ ደህና እስከምትሆንልኝ ድረስ ከዛ በኋላ እንገናኛለን። ችግር የለውም። ምን እንደማረጋት ስለምታቅ እና ፋሚሊ አላልኩም። መጣ አንተ ደግሞ ሁሉንም ነው እንዲ ካሜራማን የምትይዘው። ኧረ እባክህ እባክህ። እና ምን ልልሽ ነው እዚ ዙዬ ፋዘር በጣም እየደወልልኝ ነበርና በጣም ጨንቆት ልጅን ላኩልኝ ላኩልኝ ላኩልኝ በጣም እየደወለኝ እነግርሻለሁ ብዬ ትንሽ እስከምታገግም እየጠበቅኩ ነበር። ታውቀው፣ የለም በጣም ነው የተጨነቀው። ልጅ ላኩልኝ በቃ ምናምን ያው አንቺም አረፋ ምናምን ደርሷል፣ እና በአንዳንድ ኬዞች በምን ወይ እንደሆነ አላውቅም፣ ግን በጣም ነው የደነገጠ። አሁን የምር እንደዚህ መሆንሽን የሆነ ነገር ሆናለች እንደዚህ እንደዚህ እንደዚህ ዲቴል ብናገር የሚገለኝ ያክል ነው የተሰማኝ እና ጨነቀ። እስኪ ቆይ በቃ ባናገርኩት በስልክና፣ በቃ ታውቃለህ፣ ለመሄድ ወስኛለሁ ገባሁ አለ በቃ ምንም ማድረግ አልችልም። ያው በእርግጥ እንዴ እኔ እዚህ ማን አለኝ? ሆ ልሂድ። አዎ እሱማ ማንም የለም። ግን እሱ ደግሞ ያው እንዴ ከቧር ነው ከቧር ነው። አዎ ከዚህ አይደለም። እንደዚሁ አይተውኝ ምናምን ነገር ትንሽ እንኳን ሲያመኝ እንዴት እንደሚሆን እኔ የማውቀው እና ያው አሁን ላይ ያው ተሽጥሽጥ ማለት ድኚ ምናምን በደንብ ወደ ስራ በደንብ የምመለስበት ታይም ነበር። ምክንያቱም በቃ ብዙ አላማ አለኝ ታውቃለህ፣ በደንብ አባቴን በዚህ መልኩ ሄጄ ምናምን እንዲያኝ ሳይሆን በቃ ብዙ ነገር አድርጌለት አስደስቼው በቃ ህልሙን ማስተካከለት ና ብዬ ነው። ብዙ ነገር ማስበውና ኢንሻአላህ እንግዲህ አይኔ እና ሄጄ ደሞ አይቼ ተመልሼ ወደ ስራ ይገባል። እስኪ አሁን መጀመሪያ በደንብ አገግሚልኝ፣ በደንብ ደህና ሆኜልኝና ነገር ነው። ብዙም ድሮም ምግብ ላይ ብዙም ግን ያለ ነው አሁን እዛ አሁን አትጨነቂ፣ አሁን አትጨነቂ። አሁን ስለመሄድ ሳይሆን ስለማገገምሽ ነው ማሰብ ያለሽ። ቆንጆ ካገገምሽ በኋላ ሌላውን ነገር ደግሞ እናወራበታለን። ግን ደግሞ በዚሁ አጋጣሚ ባለፈው አይታችኋል። እሷን ደስተኛ እናደርጋለን ብለን የተፈጠረ ነገር ነው። እሺ በዛው ይለፍ ብለን ግን ዛሬ በቃ በዚሁ ልክ ደስተኛ እንድትሆንልኝ ያዘጋጀሁላት ነገር አለ አሁንም ልሄድ ነው እንዳትዪ ብቻ አልሄድም። ዝቹ ነው የምለብሰው ልብስ ከሆነ እኔም አለክሽም ሲጀመር እንጂ ስደናበር ደግሞ ሁለተኛ እና ፋሚሊው ለሚዝ ለመሳቅም በቃ ነው። ግን አይገርም አለፈና የሆነ ነው ነገር ለመሳቅም በቃ ግን የምር የምነግርሽ በባለፈው በቃ በሆንሽብኝ ነገር በዛ ልክ ተከፍተሽብኝ፣ በዛ ልክ አዝነሽብኝ ደስተኛ አድርግሻለሁ አለሁ ብዬ እንደዛ ፓንዳ ጋር ብዙ ፕሮሰስ አርገን ምናምን ደስታሽን ልናሳይሽ ብለን አንቺም ደስተኛ ሆነሽ ያንን ነገር ስትመጪ ሁላ አይኔ ላይ ያለሽ የምር አመጣትሽ በጣም ደስተኛ ሆነሽ ነበርና በቃ ያ ነገር እንኳንም ያለፍ ማስታወስ አያስፈልግም። የምር የምነግርሽ እና አይኔ ላይ ያለ ነገር ነው በዛ ልክ ያ ነገር አልፎ ዛሬ እዚህ ቁመናል ተመስገን ነው። በጣም የምር የሆነ በቃ አይጠፋም ልበል፣ ካይምሯችሁ ይሁን ለበቃ ይሁን እንጃ። በቃ እንቅልፍ ሁላ በደምብ በቃ መተኛት አልቻልኩም። ስንስጋጭበት ያለው መንገድ ምናምን በቃ የሆነ ይመጣብኛል የሆነ ትንሽ በጣም ይከብዳል። የሆነ የመኪናው ድምጽ ነው የሚመጣብህ። ተቀምጠው ተቀምጠ ይመጣብህ አሉ ከብድ ይላል። አልሀምዱሊላህ ደህና ተመስገን። ሰማችሁ ሰማችሁ? እና ፋሚሊ፣ ለሷ ለውዷ እህቴ ያዘጋጀሁላት ነገር አለን አሁን እራስሽን ችለሽ ይችላልሽ ትንሽ ስለሚከብዳት ነው ባይዘው ፋሚሊ አያስኳት እስቲ ትንሽ ሞክሪስ ትንሽ ፋሚሊ ያዘጋጀውላት ነገር አለ። አይኗን ትጨፍንልኛለች። አይዞሽ፣ ምንም ነገር እኔ ምንም። በዚህ ሰዓት ምን ፕራንክ? በዚህ ሰዓት ፕራንክ የሚያደርግ ሰው ካለ ገደልኩት፣ አለቀለት። የምር ሳታገግም እና አይንሽን ጨፍኚ ከዛ የሆነ ነገር አለ ፋሚሊ አምብለቅሽ ምንም እንትኛ አትወርቂብኝ ፋሚሊ። እንግዲህ የሆነ ነገር አለ፣ እንግዲህ ስጦታ ይሁን ምን ይሁን ቦምብ ይሁን ምን ይሁን አልፈራሽ ማ እንዳትፈሪ። የምር የምር ምንም ነገር እንዳይሰማሽ ምንም ነገር እንዳትፈሪ እናዚህ፣ እዚህ ዓይንሽን ጨፍኚ። ማየት አይቻልም እሺ፣ ማየት አይቻልም። አዎ ማየት አይቻልም። እ ሬዲ ነሽ? ያው ፋሚሊ እንግዲህ ያው እንዳያችሁት ለእናንተ ነው ቀደም የማሳየ እና በጣም ለመወዳት በጣም ለማከብራት በጣም አረግ የመርጥ ይዙ ብዙ ነገር ይገባታል ግን ደግሞ እቺ በትንሿ ናት። ከዚህ በላይ የሚገባት ልጅ ናት። ምንድነው ይሄን ያክል ክበሪ ልጅ አሁን መግለጽ ይችላል። ምን ተሰማሽ? ይህ ቱማስ እንዴት እንደሚያምር አያችሁት? የእኔ ውድህት አያችኋታ አያችኋታ፣ ደስ አለሽ? በጣም በጣም ደስ ያለኝ ነበር። በጣም ደስ ብሎኛል። አሁን ትንሽ ስለተያዘሽ ነው እንጂ የምር ትቀውጠው ነበር። በጣም ደስ ብሎኛል የምር አንገት ሀብል ተሰጠኝ። አያችሁ አፋሚ ማይረሳ ስጦታ። መቼም አትረሳውም ጋይስ መቼም፣ ፋሚሊ መቼም ነው የማይረሳው። ምን ተሰማሽ? በጣም ደስ ብሎኛል፣ በጣም የማመሰግነው ክብር። እንግዲህ ፋሚሊ እንዳያችሁት ነው ደስተኛ ሆናለች። አሁን ከዚህም በኋላ የምር ደስተኛ እንድትሆን ነው የምፈልገው። ምንም ነገር ተከፍታብኝ ማየት አልፈልግም። ይሄ ስጦታ የምር እንደ መጀመሪያ ምንም ማለት አይደለም። ከዚህ በላይ የሚገባት ልጅ ናት። የምር አንተ አረግን ወላይ ማለት ብዙ ነገር እያደረግክ ነው። አንተ እዚህ አሁን የምትሰራበት እንትን ነው ወጪ የምታወጣበት ታይም አይደለም እንዴ። ለእህቴ ምንም ነገር ባረግ እኔ አይቆጭኝም። የምር ይቆጭኛል። ፓንዳ ሄን አይቶ ለኔ ስንዳይልን ለፓንዳማ እንትን ነው ማረግለት እንቁልልጭ ፓንዳ ፓንዳ እና በጣም ደስ ብሏታል። እንግዲህ አያት እንዴት እንዳማረባት። ኦ ማይ ጋድ ኦ ማይ ጋድ። ሰማች ደስ ብሏት። ግን እንደዚህ ስለሳቀች ልጅ በጣም ነው ደስ ያለኝ። እንግዲህ እግዚአብሔር የተመሰገነ ይሁን። አምሮባታል። እንደዚህ አይነት አብል የትም ቦታ የለም። ባይዘወይ ለመጀመሪያ ጊዜ ነው ያደረኩት አይደል? ማንም አስቦት አያውቅም። እና ፋሚሊዎች እንግዲህ በዚህ ልክ ፋፌሽ ያረጊያታለሁ ትንሽ ወክ እናደርጋለን። ከዛ አብረን ወደ ቤታችን እንሄዳለን። ጋች ኑ ወደዚህ እንሄዳለን። አይዞሽ፣ አይዞሽ፣ አይዞሽ ማማ ማማሲታ፣ አይዞሽ። ያው ትንሽ ፔን አለ እስከሚለቃት ትንሽ ነው የኔ ውድ። እንድች እንዲቻለች ዋታ ደስ ትላለች። አሁን አሁን እንደዚህ ያረኩኝ እኮ ካሉት ስርኩሽ እኮ አታገግኝም ቶሎ። አሁን አጥሜቱንም ምኑንም እንትን ስልሽ ደህና ትሆኛለሽ አላለም። አይዞሽ፣ አይዞሽ፣ እንዴ፣ አይዞሽ፣ አይዞሽ፣ አይዞሽ። አየር ለካ እንዲናፍቃል አይሻ፣ አየር ለካ ይምር፣ ፋሚሊ አየር በጣም ነው የሚናፍቀው። ትንሽ እንደዚህ ወካረግሽ ደግሞ ተመስገን። ነገ ደግሞ የተሻለ ይሆናል። ነገማ ከጭቆች ነው የምትይው ሳስበው በሂል ጫማ ምናምን ቁጭ ቁጭ ቁጭ ቁጭ ይያልሽ ነው ምትጭ ካሜራ ማነችን ነይሻ ሸዋ ሲንገር በይው። በቃ ዝም ብሎ ነው ወደ ኋላ የሚሄደው። አይዞሽ። እንግዲህ ዙረን ተመልሰን እንግባ ነው፣ ብዙ ደከማት። ተመልሰን ልንገባ ነው። ፋሚሊ እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበለታቱት፣ አደራ። ይሄ ልጅ ሃያ ሺህ ያስገቡት ተመልሺ እመጣለሁ። አልመጣም አለልም። እዚህ ተመልሼ አልመጣም አለልም፣ ተመልሼ እመጣለሁ። ፋሚሊ እንግዲህ ላስገባት፣ ትንሽም ድካም አለ እና ብርድም ስላለ ትንሽ ትንሽ ወካረገች፣ ይበቃል እና በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት፣ ይበልን፣ የምንወዳችሁ ይሆናል። ወራህመቱላሂ ወበረካቱህ። አይዞሽ አይዞሽ አይዞሽ። ኦ ማይ ጋድ! ኦ ማይ ጋድ!